ወይ ጉድ ማርም ሲበዛ ይመራል እውነቱን ለመናገር የዳኒ ተብዬው በጣም ልክ አለፍክ ማለት ነው የምር ወደ ራስህ ብትመለስ መልካም ነው ብዬ አስባለሁ ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦች እንዴት ናችሁልኝ ደህና ናቸው የኔ ደህና እኔ እግዚአብሔር ይመስገን ብያለሁ የኔ የኔ ውድ ውድ ውድ ቤተሰቦች እንግዲህ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ይሁኑ ለማለት ፈልጋለሁ። እንግዲ እንደሚታዩት በዳኒ ቤት ትላንትና ቪዲዮ ተለቋል። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። ሱሱና ሀይሚ አልመጡም ማለት ነው። እንግዲህ የሱስ ኤት በአዲስ ቻናል መታለች። ሱስና ዳኒ በኤቷ በሱሱ ኤት ቤት ነው የመጡ ማለት ነው ስለዚህ ብሩኬ እና ፍጹም ደግሞ በዳኒ ቤት ነው የመጡ። እውነት ለመናገር ሀይሚዬ አልመጣችሁም ማለት ነው። እውነት ለመናገር ዳኒ ተብዬው በጣም ልክ አለፍክ፣ ልክ አለፍከ ማለት ነው። ማርም ሲበዛ ይመራል። አንተ በጣም አበዛ ማለት ነው። እውነት በጣም ትግስተኛ ነው ብሩኬ ማለት ነው። ጭራሽ ከሀይሚ ሕይወት ወጣ ያለ ነበላ ብሩኬ ማለት ነው። ዳኒ ነው ወይስ ብሩኬ መውጣት ያለበት? እስኪ ንገሩን ቤተሰብ። ዳኒ ተብዬው አንተ ነው ከሀይሚ ህይወት ውስጥ መውጣት ያለበ ማለት ነው። ብሩኬ ሳይሆን አንተ ነው። ብሩኬ እኮ እንደ አደራ ነው የተሰጠ ጋሽ ማለት ነው። ሀይሚ ለአደራ ነው የተሰጠው። አንተ ምን ቤት ነው ብሩኬ ከሀይሚ ህይወት ውጣ ብላ የምትናገረው ማለት ነው? ደግሞ ምናለው ትትንሽ ዩቱበሮች የኔን ስም በመጥፎ ነገር የምትናገሩ ሰዎች በአንድ ጎን መልካም ነገር የምትናገሩ ሰዎች የኔን ስም በመጥፎ ነገር የምታወሩ ሰዎች ተጠንቀቁ፣ ጥንቃቄ አድርጉ ያለ ነበር። ምን እንደሚያደርግ አላውቅም። ሆነን ለመናገር እያስፈራረን ነው እና እስኪ ወንድ ከሆኔ ምንም አታደርግም። ሆነን ለመናገር ማለት ነው አንተ ነው ይሄ ሁሉ ብጥብጥ እያመጣው ያለ ማለት ነው። አሁን ብሩክ እና ሱሱ እንግዲህ ባፕራንክ ነው ማጡ ነገሩን እያሳፋችሁ ወሃ አንተና ሀይሚ ናቸው ማለት ነው። ነገሮቹን በረድ ብታደርጉ ይሄ ሁሉ አይፈጠርም ነው ለመናገር። ባፕራንክ የተጀመረ ነገር ወደ እውነት የተቀየረ ነው ስጀመር ጋሽ ደግሞ ለብሩኬ ነው አደራ የሰጠው ሀይሚ ማለት ነው። ስጀመር ሀይሚ ከኤፊን ጋም አደለችም፣ ከአርብሽ ጋም አደለችም። አደራ የተሰጠው ለብሩኬ ነው ማለት ነው። ስለዚህ አንተ ምን ቤት ነክ ሀይሚ ከሀይሚ ህይወት ውጣ ብሎ ጭራሽ ከሀይሚ ህይወት መውጣት ያለበት አንተ ነው እንጂ እኔ ዳኒ አደለም። መውጦ እያለ ነበር ሲፎክር ነበር። እውነት ልክ አለፍከ ማለት ነው። ብሩኬ በጣም የታገስ ልክ በላይ አለብከ ማለት ነው። ዳኒ ተብዬው ማለት ነው እንደ ወንድ ቆፍጠን ብለው በጣም ይደብራል። በዚህ ልክ እኔ የምፈራው እኔ የምፈራው አሁን ሀይሚ የሆነ ነገር እንዳያደርጉ ብዬ ነው የምፈራው። ማለት ነች ሱስ እና የሱስ ኤት መታለች በአዲስ ቻናል ማለት ነው። እኔ የምፈራው ሀይሚ የሆነ ነገር እንዳያደርጉ ነው ምፈረው ወይም ካለውኔ ቡታጀራ ይዞ መሄድ ነው ያለበት። ሀይሚ የማትታረቁ ከሆነ ሰላም መፈጠር ማትፈልግ ከሆነ ለጋሽ ቢያሰረቅብ መልካም ነው ብዬ አስባለሁ። እንደዚህ ነገሮቹን እንደቀልድ እንደቀልድ ወደ እውነት እንዳይቀየር ነው የምፈራው ማለት ነው። በጣም ነገሮቹ ከሮ ከሮ ሂደዋል እውነት ለመናገር እና ይደብራል። ብሩኬ በጣም አሳዝኖኛል አሁን ላይ ማለት ነው። የኔ ምስኪን እውነት ለመናገር በጣም ልክ አለፈ ዳኒ ተብዬው ማለት ነው። ማርም ሲበዛ ይመራል። ስለዚህ ምንድነው በዚህ ልክ ማጫቃጨቅ ያስጠላል? የምር በጣም ነው የሚያስጠለው፣ ነው ለመናገር ማለት ነው። ስለዚህ ዳኒ ተብዬው አንተ ነው መውጣት ያለበት እንጂ ከሀይሚ ህይወት ብሩክ በፍጹም አይወጣም። ብሩክ እኮ በአደራ መልክ ነው ሀይሚ እኮ ጋሽ የሰጠው ማለት ነው። አንተ ምን ቤት ነህ እንዴ ነው ከሰው ህይወት መውጣት አለበት ማለት ነው። እስከመቼን እንደዚህ ነገር የሚቀጥለው ወይስ እስከ መቶ ሀምሳ ሺህ እስከምትገባ ድረስ ነው የምትፈልገው? ሀይሚና ብሩኬ እስከሚላየ ድረስ ፈልጋችሁ ነው ወይስ ምን አስባችሁ ነው? ስጃ አማረ ሱፍ እና ዳኒ አልተጣሉ አልተጣሉም። በጣም አስመሳይ ናቸው እነሱ ሆን ብሎ የእነሱን ትዳር የእነሱን ህይወት ለመበጥበጥ ነው የመጡ እንጂ፣ እውነት ይህ ነገር በፕራንክ ከተጀመረ እኮ ይቅርታ ያለ ነበር። ብሩክ ከመጀመሪያ ፕራንክ ሳደርግ በፊት እየፈራው ነው እና እና እውነት ተመልካቾች እንዳትቀየሙ፣ ይሄ ነገር ፕራንክ ነው። በቃ ሀይሚን ትንሽ ማናደድ ይፈልጋለ ብሎ ነው የእውነት የኛ ፊትለፊት ነው የፕራንክ የተደረገ ማለት ነው። አሁን ፕራንክ ኮር በላይ አልፏል። እውነት ለመናገር ማለት ነው በጣም ቀላል ነገር ነበረ። ግን ይሄ ነገር በትንሹ በቃ ማፍታት ነበረው። ይሄ ሁሉ ረጅም ሰዓት መሄድ አልነበረባቸው። ስለዚህ ዳኒ ተብዬው ከሰው ህይወት ትውጣ ያሉን የነገር ሀይሚ ወደ መጥፎ ነገር ባት መክረ መልካም ነው። አሁን ሀይሚን አትሰድቧት፣ ሀይሚን እንደዚህ አታደርጉ። አንድ ምን ቤት ነህ? እንደ አንተ እኮ ነው እንደዛ እያደረግክ ያልከው ማለት ነው ሀይሚን ከጥሩ መንገድ ላይ ወደ መጥፎ መንገድ እያመጣ ያለ አንተ ነህ ብዬ ነው ማስበው፣ አሁን ላይ ማለት ነው ብሩኬ እንኳን ሀይሚና ብሩኬ እንኳን ጊዜ ሰጥቶ ሁለቱም ተገናኝ በስነ ስርዓት ቁጭ ብሎ እያወሩ አይደለም? አሁን ላይ ሁለቱም እየተከባበሩ አይደለም። በአንተ ምክንያት፣ በሱፍና በአንተ ምክንያት ማለት ነው። ሱፍና አንተ መቼ ተጣሉ? ጭራሽ ብሩኬን ፈልጋለሁ አለች እኮ ሱፍ መራሱ ማለት ነው። ዳኒ ተብዬው ለሀይሚ ስሜት አለኝ እያለ ነው። ምንድነው ነገሩ? አልገባኝም እኔ ቤተሰብ እና ብቻ ግራ ያጋባል ለራሳችሁም ግራ ገብታችሁ ሰዎቹንም ግራ አታጋቡ ማለት ነው የምሬ ነው ምላችሁ ስለዚህ ዳኒ ተብዬው ባክ ከሰው ህይወት ውጣ ዝም ብላ አትለፋልፈው ማለት ነው ጭራሽ በብሩክ ወንድሞችን ወንድሞቹም መጣኮ ጭራሽ ወደ ቡታ የረው እመጣለሁ እያለ ነበር ሲፈኩር ነበር ጉራ ብቻ ምንም አታመጣ እውነት ለመናገር አንተ እኮ ብሩክ ለአንተ በቅ እኮ እውነት ለመናገር እንዶ ባለፈው ወንድ ወንከ ማለት ነው፣ ትንሽ ብሩኬ ላይ እጅ ስላነሳ ወንድ ወንከ። እሱም ተይዞ ነው ብሩኬ ተይዞ ነው እንጂ እንደዚህ ደፈር አድርጋ እጁን ብሩኬ ላይ አታነሳ። ለምናገር ፍጹም ባይይዝ ማለት ነው። ስለዚህ ሁሉም ነገር ልክ አለ፣ ልክ አለፍክ ማለት ነው። ስነስርዓት ቢ ስነ ስርዓት ቢኖርክ ማርካም ያምናለው ቤተሰብ እና ብቻ ያናድዳል። ጌታ በስማ ምን ጎድ ነው ዛንድሮስ እና ዛሬ መልካም ቪዲዮ እንጠብቃለን ብዬ አስባለሁ። እስኪ ዛሬ በጉጉት እንጠብቃለን ምን እንደምፈጠር ማለት ነው። ቤተሰብ እና ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ አድርጉ፣ አበረታቱኝ ለማለት እፈልጋለሁ።